ነው። እግዚአብሔር መስገን ሰላም ነው። እሺ እግዚአብሔር መስገን፣ ህልሞች አሉ፣ የአንድ ሶስት የሚሆኑ ህልሞች፣ እሱን ለመናገር ነው ይቻላል። አንደኛው ህልም ኪዳነ ምሕረት ቀን ነው እና ጸሎት አድርጌ ከባለቤቴ ጋር ጸሎት ገብተን ጸሎት አድርጌ ዘግጬ ቀጥቅጬ ተጨረስን በኋላ ሳሎን ገባንና ቴሌቪዥን ከፍተን እኔ ትንሽ ሳሎን ላይ ገደም አልኩኝ። እዛ ገደም ብዬ እሱ እያየ እኔ ትንሽ እንቅልፍ ነገር ሸፍራል አረገኝና ከዛ በኋላ እንደዛ ብዬ ቀጥቅጄ፣ በጣም ያስደነግጠኝ እያረገ ምናም የሚያስደነግጠኝ ነገር ነበርና እሱም እሱን ሁሉ አስሬ ማለት ነው በቱዳን ምረስ ምታሰር እንደዚህ የሚያስደነግጠኝ ምናምን ብዬ ነው እጄ ሳሎን ገብቼ ትንሽ ሸክረር ያደርገኝ እንቅልፍና እዛ ምን ያህል ለመኝ፣ በዛን ሰዓት እንትን ሌባ ከቤታችን ገብቶ ይመስለኛል። ከቤታችን ገባና መጀመሪያ ከልጆች ክላስ ገብቶ በቃ የቁም ሳጥኑን የልብሱን ማስቀመጫ እየዘለዘለ የበታተነ ልብሱን የሆነ ብር ነገር ይፈልጋል ሌባው ማለት ነው። ከዛ ሲያጣ ደግሞ ቀጥታ ወደኛ ምኝታ ክላስ ገባና እንደገና ደግሞ የእኛንም እንትን ማለት ጀመር ማለት ነው። ልብሱን ሁሉ እየዘላዘለ ማየት ጀመረ። እዛ እንደዛ ካረገ በኋላ ወደ ሳሎን ወዳለንበት ሊገባ ብሎ ከሳሎናችን ሳገባ ሳይደርስ የጸሎት ቤት አለን እዛች ላ ሲደርስ ተመለሰ። ተመለሰና ሻወር ቤት ገብቶ የልብስ ማጠቢያ ማሽን አለ እሱን አሸሽቶ በዛ ውስጥ ተደበቀ ዶ ከዛ እንደዛ እያለ ተደብቆ ነቃሁና፣ ስነቃ የእውነትን በባይኔ ፈሶ ምናምን አገኘሁት። ባለቤቴ ቁጭ ብሎ እያየ ነው። ግን እኔ እንደዛ አዳምኩ ማለት ነው። ይህም ምን ይመስላል? መምህር በጣም ይገርማል። መላከ ሞት ነበር የመጣው። ግደል ተብሎ የተላከ መንፈስም ሊሆን ይችላል። መላከ ሞት ነው ብቻው በአጠቃላይ እንደሌባ ሆኖ የመጣው እና ሳንቲም የሚበረብረው ሳንቲም ያው ገንዘብ ልጆች ናቸው ብያለሁ። ሳንቲም ይፈልጋል። ግን ልጆቹ ሊያገኝ አልቻለም ምናልባት በዛ ወቅት በዛ ከዛ፣ አሁን ህልሙን ከማየትሽ በፊት ወይም ካየሽ በኋላ ህልም ቤታች ውስጥ በብዛት ህመም ታማችሁ ሊሆን ይችላል ብዬ አስባለሁ። የእውነት ማለት ነው፣ ህመም አጋጥሟችሁ ሊሆን ይችላል። ህመም አለ፣ ምክንያቱም እንደዚህ አይነት ነገር ከታየ ሌባ ምናም ቤት ውስጥ በህልም ከመጣ ወይ በሽታ ነው ወይ ሞት ነው የሚሆነው እና ወደ ጸሎት ክፍል አካባቢ ሲመጣ ተመለሰ አልሽና፣ ከዛ ደግሞ ልብስ ማጠቢያ ማሽን አካባቢ ደግሞ ሄደ፣ በዛ በኩል ተደበቀ አይደለም በዛ በኩል በቃ ልክ እንደ እውነት ሰው መስሎ ተደበቀና በላዩ ላይ እንዳይታይ የሆነ ነገር ደራረበበት። ንስሐ እንዳትገቢ ወይም ደግሞ ንስሐ ከገባሽ በኋላ የሚያስቸግርሽ ነገር አለ። ምናልባት በብዛት ንስሐ ከገቡ በኋላ ቀኑና ከካህን ከተቀበልሽ በኋላ የሚያደናቅፍ የሚያሰናክል እንደዚያ ነገሮች ያጋጥምሻል? ወይስ አልገባሽም? ጭራሽ እንደዚያ አያሳስብሽም? ንስሐ ገብቻለሁ ንስሐ ገብቻለሁ፣ ግን በትክክለኛ ቀኖናችን አልጨረስንም። መምህር አይሽ፣ ልብስ ማጠብ የሚያባሽን ማለት፣ ልብስ ማጠብ እንደ ንስሐ የሚቆጠረው፣ መታጠብ ማለት ልብስ ማጽዳት ማለት ስጋን ማጽዳት ወይም ንስሐ መግባት ማለት ነው። እና ብዙ ጊዜ ንስሐ ከገቡ በኋላ ማያስጨርስ መንፈስ አለ። ሁል ጊዜ ትገባላችሁ፣ ራሱን ኃጢያቱን የንስሐ የገባችሁን በጥን ኃጢያት ያሰራል። ሁለትኛ ነገር ንስሐ ገብታችሁ ከጨረሳችሁ በኋላ እንደገና መልሶ ደግሞ ሌላ ሳት ቆርቡ፣ ሌላ ኃጢአት ያስጨምርባችኋል። ሌላ ቀኑና የሚያሰጥ ማለት ነው። በመሀል የሚያቋርጥም በስድብ በንዴት በምናምን ቀኑና የሚያስቆማለና በዛ ልብስ ማጠቢያ ቦታ አካባቢ ላይ መደበቁ የሚያሳየው ምንድን ነው? ማርከስ ነው። ቀሰራው መንፈሱ እናንተን ማሸነፍ እነዚህ ሰዎች ማሸነፍ የምችለው የሚሰረቅ ምንም የለም፣ ልገለው የምችለው ምንም ነፍስ አላገኘሁም፣ ገንዘብም ምንም አላገኘሁም። ያለኝ አማራጭ ጸሎት ክፍል ስላለ እዚህ ቤት ውስጥ ሃይማኖታቸውን ማስተነካከልና ማበለሻሸት ሸት ምናምን ነው ብሎ ያሰበው እንግዲህ ይሄ መላከሞት ወይም ደግሞ ግደል የተባለ መንፈስ ይሄዳል። አዎ፣ ከዛ በኋላ በኮረና ታሜ በጣም እንትን ብሎብ ነበር። በጣም ቶቢ ነበር እንዳለ ቤቶች ሁለት ልጆች አሉ ባለቤት የምንም ታመን ላይ በጣም በርተት እንትን ብሎ በርትቶብ ነበር። ዘማሙ ሌላ የታመመ ሰው ነበረ። ሁላችሁ ቤት ሁላችን እንዳለ ከቤት። ስለዚህ ነው መጀመሪያ ቤት እርግጠኛ ነኝ ቤት ውስጥ ከዚህ ህልም በፊት ወይም ከዚህ ህልም በኋላ ህመም ይመጣል ቢያልኩሽ ለዛ ነው። ቤት ውስጥ አስሶም ብሎ የሚሰረቅ ሲያጣ የሆነ ከተደበቀ መንፈሱ እርኩስ መንፈስ ያለበት ቦታ ላይ በሽታ አለ፣ ህመም አለ። በጣም ነው የሚሸቱት፣ በጣም ነው የሚጠነቡት፣ ከባህሪያቸው እንኳን ከዛ ጎን ለጎን ደግሞ ተፈጥሯቸው ማነው ተፈጥሮ እንኳን ባይሆን ከጸጋቸው ከተነጠቁ በኋላ መናፍስቶቹ ባሉበት ቦታ ላይ ተንኮል፣ ባህሪ፣ የክፋት በሽታ፣ ዱካክ፣ ድብርት ይሄ ፍዝዜ ማለት ምናምን ነገሮች ይመጣሉ። አዳዲስ ባህሪዎች በልጆች ላይ ይታያል። እንደዚያ ዓይነት ነገሩ ደግሞ ኮሮና በጣም መጥፎ በሽታ ነው፣ የመንፈሱ መሆኑ ማሳያ። ዞሮ ዞሮ እንደ ሌባ ሆኖ የመጣው የሞት መንፈስ ነበረ፣ እግዚአብሔር አትርፏቸዋል ማለት ነው። በጣም እግዚአብሔር ይመስገን። ሁለተኛው ህልም ደግሞ የሆነች ፀይም ልጅ ትመስለኛለች። ልጇ ፀይም ናት፣ ቀጠን ብላ ረዘም ያለች ልጅ እና ሱቅ ላይ የልብስ መሸጫ ላይ ተገናኘ ነው እና ቀለበቴ የቃል ክዳኔ የቀለበት እንደዚህ ልት ወጣ ጫ መሀከል አካባቢ ለቃ ትንሽ ወደ ጫፍ መጣለች ልት ወጣ ማለት ነው የቃል እና ልጅቱ ያላየዋት መሰላት እና ያችን የቃል ክዳኔን ቀለበት እንደዚህ ልታወጣ ስትል ስትዛት አየዋት። አየዋትና ሳያት ወደ ወደ ውስጥ በደንብ አስገባችው። እንደገና ልታወጣው የፈለገችውን ሳያት ወደ ውስጥ ገፍታ አስገባችው። ከዛ እንዲ ለምንድን ነው ምናምን ስላተኝ ናይ ሊወድቅብሽ ነው ብዬ ነው ወደ ውስጥ ማስገባልሽ አልችም። እሷ ግን ልታወጣው ነው ያሰበች። ቃል ክዳንን ቀለበት ልትወስደው ልታወጣው ነበር ያሰበችው። እና እዛ ጓደኛዋ ትመጣና ለኔ በደንብ አድርጋ ሰላም ትለኛለች። ጓደኛዋን አላውቃትም፣ ግን ለእኔ በደንብ አድርጋ ሰላም ትለኛለች እየሳቀች። ለእሷ ግን ሰላም ሳትላት አኩርፋት ሄደች። እንደ ለምን አንቺ ናንቺ ትተዋወቃላችሁ ጓደኞች ናችሁ? ለምን ሰላም አትባባሉ? እንዲሁም ለእኔ ለማታውቀኝ እንደዚህ ሰላም አለች፣ ለምን እንደዛ ሰላም አትባባሉ ምላታለሁ። እና ናይን እሷ ዝም ብላ የሆነች ልጅ ናት ምናምን ብላ ከኔ ጋር ነው በቃ ወደ ቀለበቷ ብቻ ነው እንትን የምትለው። አሁን የሚወጣ ይሆን ምናምን እያልሽ ትጠብቀኛለች። አ ሰላም አልገባኝም። ጓደኛዋ ነች፣ አንቺን አጥብቃ ሰላም ያለችሽ ጓደኛዋ አጥብቃ ሰላም አለችኝ። ለእሷ ሰላም ሳትላች ቀለበት ልታወጣብኝ ያሰበችው ልጅ ልጇን ሰላም ሳትላት ለእሷ ናት። ጓደኛዋ ግን ለእኔ አጥብቃ ሰላም አለችኝ። እሺ አታቀኝም ልጅቱ፣ ያቺ ጓደኛዋ ያቺ ቀለበቱ ልታወጥ አዛ ከሷ ጋር ሰላም ተባባሉ። እኔ ጋር ሰላም ተባባልንና እናንተና፣ ሁለታችሁ ጓደኛሞች ናቸው አንድ አገር ልጆች ናችሁ፣ ተዋወቃላችሁ፣ ለምን እንዴት ሰላም አትባባሉ? ምስላቴ አይ እሷ ዝምብላ ነው ትላና ሰለች። የእኔ ቀለበት ልታወጣብኝ ያሰበችው በዛች ጓደኛዋ በጣም ትቀናባታለች፣ እና እንደዛ በቃ አትፈልጋትም ሰላም አላትም ምናምን ትላለች። ግን አታቀኝም። በደንብ አርጋ ሰላም አለች ለእኔ እየሳቀች ማለት ነው። እንደዚህ አይነት ህልም አየሁ። ደግሞ እኔም ብልሽ፣ ምናልባት በትዳርሽ ውስጥ ትዳር አለሽ አለ? አዎ በትዳር ላይ ነው ያለው። በትዳርሽ ውስጥ ስለ ባለቤትሽ፣ ስለ ትዳርሽ አንዳንድ የጎደለ ነገር ለጓደኞች ለቅርብ ጓደኛ አማከርሻት ሴት አለች? አዎ በምህል በጣም የዋኔ በጣም ማማክራቸው በጣም እኮ ያ ምንድን ነው ስታማክሪያቸው እንዲህ አድርጊ ውስ እንደዚህ አድርጊ እያሉ የሚመክሩሽ ነገር አጠራጥሮሽ ያውቃል ወይም ደግሞ ጥሩ አለ የሆነ እንዴት እንደዚህ ትለኛለች ያልሽበት ጊዜ አለ። ጓደኞችሽ እንአስታወቂ መስላት ወይም ደግሞ እኔ ጥሩ መፍትሄ ስፈልግ እንዴት እንደዚህ ትለኛለች ያልሻችሁ ጓደኞችሽ አሉ። አዎ። እንዲሁም ከዚህ አጋጣሚ በአንድ ሀይም ነበር የምንኖረው እንትን አውሮፓ ሀገር ነው። አንድ የስደተኛ ሀይም ነበር የምንኖረው፣ ካምብ ማለት ነው። አጋጣሚ ቤታችን ውስጥ ልጅቱ እዛ እያለሁ በጣም ትቀናለች። የባለቤቴ ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ ትቀናበታለች በባለቤቴ። አንቺ እኮ እድለኛ ነሽ፣ ኢትዮጵያዊ ሆነሽ ኤርትራዊ ያገባሽ እድለኛ ነሽ ምናምን ትለኝ ነበር፣ ልጅቱ ማለት ነው። ለምን እንደዚህ አለችኝ? እኔ ሰው አይደለሁ እንዴ? ምን ሀገር ልዩነት ነው እንጂ እሰው አይደለሁ ምናምን የሚለው በውስጤ እንትን አደረገው ነበር። ለምን እንደዚህ አለችኝ ብዬ ለጓደኞቿ እንደዚህ እኮ አለችኝ፣ እንደዚህ ይባላል እንዴ? ምናምን ብዬ ነግራቸው ነበር። አየሽ፣ ይሄ ነው አሁን በዚህ በቀለበት በሱቅ ውስጥ ያየሹ ልብስ መሸጫ መደብር ውስጥ ያየሻት ሴትዮ ማለት በምናብ ያሳየሽ ማን እንደሆንሽ ማታውቂያትም ብትሆንም ግን በቀጥታ አሁን ከምትነግረኝ ጋር ተመሳሳይ ነው። ለመሰለሽ ይሄን ያነሳሁት ይህን ጥያቄ ጠይኩሽ። አምነሻቸው ስለ ትዳሮች ስትጠይቂያቸው ያልሆነ የሆነ ላንቺ ያሰቡ መስለው ፍቺ፣ በቃ ምን ያደርግልሻል ይሄ የሚሉ ሴቶች አሉ። ግን በኋላ ደግሞ ስትነቂባቸው እንዴት እንደዚህ ትላለች? ስቲ፣ አይ እኔ እኮ ከሆነ ከመሰለሽ ብዮ ችግር የለውም ብለው ደግሞ መለስ የሚሉ ልክ እንደቀለበቱ ልትወስደው ብላ መልሳ ደግሞ ጥልቅ ብላ ያደረገችው ደግሞ ስትነቂባቸው ያደረጉት ሲስተም ይሆናል ብዬ ነው። በጣም መምራል አሁን እንደዚህ ትክክል ነው። አይሽ ከዛ የመጣ የቡዳ መንፈስ አለ ማለት ነው። ባለቤትሽን አተኩሮ የሚመለከት ልትነጥቅሽ ያሰበች ባትሆንም ብትሆንም አላቅም። ይህንን በእሷ ውስጥ ሆኖ ግን ትዳርሽን ሊያፈርስ የነበረ ሊነጥቅሽ የነበረ መንፈስ እንዳለ ወይም አይነጥላ የአይነጥላ ምልክት ነው የሚሆነው። አይነጥላ ባትሆንም እንኳን ጓደኛዋ ደግሞ መታንችን አጥብቃ ሰላም ያለችሽ ምናልባት አርሴማ ወይም እመቤታችን ተመስላ ቢሆንም እንኳን አንቺን አጥብቃ ሰላም ብላ። እንግዲህ ጠንቋይ ቤት ማን ነው? ጎረቤታችንም እንደ ሁልጊዜ ስናገር ሰምተሽ ሊሆን ይችላል። መተት አደረገብኝ የምትዩ ሰው ቤትም የማርያም ስዕል አለ፣ እዚኛው ቤትም የማርያም ስዕል አለ አለ። ሁለቱም ቤት እግዚአብሔር ሆይ ሴትዮዋ ግደልልኝ፣ ተበቀልልኝ ብትዩ አይገላትም፣ አይበቀልም። እግዚአብሔር እንደዚህ አይነት አምላክ አደለም፣ የሁለታችንም አምላክ ነው። አንቺም አሁን ይቺ ሴትዮ በህልምሻ ይሻት ሴትዮ ጓደኛዋ ናት ግን ሰላም አላለቻትም አንቺን ግን አጥብቃ ሰላም አለችሽ የሚያሳየው ምንድን ነው ሳታቂውን ልትሸወጅ የነበረውን ነገር አዘናጋችልሽ በቃ ሴትዮዋን አዘናጋችልሽ ማለት ነው ግን ጓደኛ ማለት ያ ማለት ለእሷም ለአንቺም ወዳጅ ሆኑ ማለት ነው የትም የማታውቅሽ ሴትዮ ሰላም ካለችሽ አስቢው ለአንቺም ወዳጅ ነች ማለት ነው ጥሩ ሰው ናት ማለት ነው በአንድ ቅዱስ ነው የምትመሰለች ስለዚህ ወደ ምን ልምጣልሽ መሰለሽ አምነሻቸው ሚስጥርሽን ስታካፍያቸው ቀለበት ማለት የትዳር ጉዳይ ነው ታውቂያለሽ ስታካፊያቸው ትዳሪ ሊፈርስ ነው፣ ቀለበቱ ሊወልቅ ነበር። አድል ያልሺው ትዳሬ ሊፈርስ ነው፣ እንደዚህ እንደዚህ አይነት ችግር አለብኝ፣ ባላ እንደዚህ ጸባይ አለበት፣ እኔም ደግሞ እንደዚህ አይነት ችግር አለብኝ ስትያቸው የማይሆን ምክር የመከሩች ሰዎች። ከዛ በኋላ ደግሞ እንዴት እንደዚህ ትያለሽ ይላሉ ስትይ ደግሞ መልሰው እንደገና ደግሞ ጓደኛ ለመምሰል ደግሞ ጥረት የሚያደርጉ ሲሳካልሽ ብቻ የሚቀርቡ ሰዎች አሉ፣ ስትቸገሪ የሚርቁ ሰዎች ማለት ነው። ያ ነው የሚያሳየሽ። በህልምሽ እንድትጠነቀቂ ነው፣ እንዳትዘናጊ ማሳያ ነው። ህልሙን ለምን አየሁት ከሆነ በዛን ጊዜ የገባ መንፈስ አለ ማለት ነው። የምቀኛ መንፈስ እውነት ነው፣ ትክክል ነው። መምህር የምትለው ሁሉ አለ። በየጊዜው በወሬ ምስለውም ጠልቃ ገብተው በመሀከላችን ላይ የሚያወሩት ነገር አለ። ትክክል ነው። በማይመለከታቸው ገብተው ትዳር ውስጥ በማይመለከታቸው ይህን ይመስላል። ሌላ ህልም ደግሞ የሆነች ቤተሰቤ ናት እንትን አመጣችልኝ፣ በርበሬ በርበሬ አመጣችልኝና ና በእውነት ነው ያመጣችልኝ። በርበሬውም በእውነት ነው ያመጣችልኝ። በህልሜ ግን ምን አየሁኝ? በዛውን ቀን ባመጣችው ቀን ከዛ በርበሬ ውስጥ እባብ ሲወጣ አየሁኝ። ይሄ ነው ህልሙ። ደግሞ ሌላው ህልም ከበርበሬ ውስጥ በህልሜ እባብ ሲወጣ አየሁ። ምንሽ ናት? ቅርብ ዘመዴ ናት። ቀረብ ያለች ያክስቴ ምናምን ልጅ ናት። በርበሬ ነገር ነው በጣም መጥፎ ነው። ወሬ የሚያጣላ የሚያፋጅ ነገር ነው። በህልም የታወቀ ነው። በኢትዮጵያም በኤርትራም ቤትም ቦታ ብትሄጂ በርበሬ ጥሩ ትርጉም የለውም። ግን ማምጣቷ፣ እሷ ማምጣቷ ነው የሚያስጠላው። ከዛ ውስጥ እባብ መውጣቱ ደግሞ በቤተሰባች ውስጥ የሚያፋጃችሁ ማን እንደሆነ የሚያሳየው በእባብ የተመሰለው ተንኮል ነው። እባብ ገላው በጣም ያምራል ምላሱ መንታ ነው። ስለዚህ በሀሜት መልክ የመጣ የቤተሰብ ችግር ይኖራል። የውርስም፣ የቤተሰብ ጉዳይ፣ የስጋ ዘመድ ጉዳይ ምናምን መንታ ምላስ ያለው ወረኛ የሆነ ሐሜተኛ የሆነ ሰው ግን ከላይ እየሳቀ ልክ እንደ እባቡ የሚያምር ገላ ያለው እየሳቀ እያለ የሚሸረድድ ተንኮልና ነገር ይዞ የሚመጣ እስከ ማሳሰር እስከ መገዳደል እስከ መቀያየምና እስከ መራራቅ የሚያደርስ በጣም ከባድ የሆነ ነገር እንደሚመጣ ማሳያ ነው። ስለዚህ ልትጠነቀቂበት የሆነ ነገር ውስጥ እንዳትገቢ፣ ሐሜት ውስጥ እንዳትገቢ፣ የሆነ ወሬ እንኳን ከመጣ ይሁን እግዚአብሔር ይፍታው ብለሽ እለፊው ለማለት ነው። ህልም ብዙ ጊዜ ቅድመ ጥንቃቄ ማድረጊያ ነው። በርበሬውን አሁን ብበላው ችግር አለ። ብንበላው ጸበል አርጌበታለሁ፣ ግን ብበላው ችግር አለው። ይሄኛው በህልም ያየሽውም ሳይሆን ይሄኛውን በርበሬ ጸበላ ከፍከፈሽበት ብቻ አይደለም፣ በስመ አብ ወልደ መንፈስ ቅዱስ ብለሽ በአርከሽ ምንበሽ መጠቀም ትችላለሽ። ግን ነገር የሚያመጣ ነው ሲባል ራሱ በርበሬው ሳይሆን በርበሬው ራሱ ውስጡ የሆነ መተት ይኖሯል። እንግዲህ ከበርበሬ ውስጥ እባብ ሲወጣ ካየሽ ለሆነ ነገር የተላከ ነገር ይሆናል፣ ችግር እንዲፈጠር። ወደ ሆድ የሚገባ ነገር ብዙ ጊዜ መተት ነው። በእንጀራ እንጀራ ውሽኝ ተብሎ ወይም በርበሬ ሽሮ ስጪኝ ተብሎ በብዛት ሴቶች መተት የሚማተቱት በዚህ ነው። አስፈጨሁኝ በርበሬ አስፈጨሁኝ ወይም ሹሮ አስፈጨሁኝ እንኪስቲ እንብላ ቅመሺ ተብሎ ከተፈጨው ላይ ወዲያው ከወፍጮ ቤት እንደመጣች የምትሰጥ ከሆነ ችግር የለውም። ይህ መዋዋስ በማንኛውም ጉርብትና አለ። አስፈጨች አለሆነ ግን ዝም ብሎ በርበሬ ተሸክሞ አምጥቶ እንኪ ብሎ መስጠት ማለት ራሱ ለምሳሌ ደብተራ ወይም ጠንቋይ ይሄን ይሄን አምጡና ከዛ በእሱ ልድገምላችሁ ይላል። ያ ማለት ለድግምቱ የሚመቸውን እቃ አምጡ ነው የሚላቸው አሁንም ደግሞ በርበሬ ለድግምቱ የሚመቸውን ነገር አምጪ ብሏት አስደግም አምጠታም ሊሆን ስለሚችል ቅር ካለሽ ያው እህል ነው ብለሽ የህል ግፍ እንዳይሆንብኝ ብለሽ እንትን እንዳት እንጂ ቅር እንዳለሽ እንጂ ማስወገድ ነው። ቅር እያለሽ አ ግን፣ በስመ አብ ወልድ መንፈስ ቅዱስ ብዬ ስባርከው ይባርክልኛል የሚል ፍጹም እምነት ካለሽ ግን ባርከሽ ተጠቀሚበት ምንም ችግር የለውም። እንደዛ አድርጌ እሷ ባለችበት ቀን ንቅመሰው፣ ንቅመሰው አለች የነበረች ዛውን ቀንና እንመሰው እስኪ በርበሬው ጣም ጥሩ ነው እንዴት ነው እስኪ እንመሰው ስትለይ ግን እኔ ያን በርበሬ ፀበል አድርጌ ምናምን ነበረ እንትን ህልሙን እንደዛ በቀምሰኖ ታደርነ በኋላ ነው የታየኝ እና መስዋት ሽሽ በቃ ብዬ እንትን ፀበል አድርጌ ሰርቼ አብረን ቀመስ ነው ከዛን ቀን በኋላ ግን እኔ በርበሬ በጣም አስጠላኝ በጣም መብላት እስካሁን አልችል በርበሬውን ስትሰሩበት ፀበል አድርገሽ ነው የበላሹ ማለት ነው በወቅቱ አዎ ጸበል አረኩበት። እዛ ወጡ ላይ ተጨምሮ በርበሬውን ጸበል አረኩበት እና ነገር ነበር የመጣብሽ። ይዘሸዋል ማለት ነው። ጎሽ እንኳንም እንደዛ አረግሽ፣ ጎበዝ። እንደዚህ ግን በርበሬ አስጠላይ። በቃ አሁን ሳይ በርበሬውን በጣም አስጠላይ። መብላት አልችልም አልችልም። ከዛ ቀን ጀምሬ በርበሬ አልበላ። አይ እንደዛ አይደለም፣ ኦልሬዲ አንድ ጊዜ ጸበል አርጎሽበታል። ከዚህ በኋላ የአቡነ አረጋዊ ወይም የአቡነ ተክለ ሃይማኖት እምነት አርጊበት እዚህም ወደ የአቡነ ዘራ ብሩክም እምነት እንደዚህ ይደረጋል። ብዙ በምግብ ላይ መተት እንዳይደረግ እሳቸውንም ያደርጋሉ እና ያን እምነት አድርጊበት። በቃ ምንም ችግር የለውም፣ እምነት ነው። ከዛ ውጭ ሌላ ምንም አይሆንም። እህል ነው። በጣም ነው የማመሰግነው። ባለቤቴ ጣገብ አንድ ህልም አለው ለመጠየቅ ፈልጓል። ሰላም ሰላም፣ እግዚአብሔር ይመስገን። ሰላም ነሽ? ይቅርታ ጊዜው ለመቆጠብ ስራ ምሄድ ስለሆነ አንድ ሁለት ሁለት ናቸው ያለ ሁለ ሁለት ሁለት ናቸው ያለ እሱ እነሱ ጠራርግል። አንዴ ዋሌቴ በተደጋጋሚ ከኪሴ ይሰረቅና፣ አንድ ጊዜ ብሩ ወሰዱት። ሁለተኛ የመጨረሻ ያለምኩት ዋሌቴ ብሩ ወሰዱት እና ወሰዱት። ከዛ ከወሰዱት በኋላ የሆነ እናንተ ያቋቋመ ያቋቋመችበት ጸውለት አለ እንደዛ እሺ ጸሎት ንግባ፣ ሁላችንም እዚህ የእኔ መምህር ተስፋ ያቋቋሙት ብለን አልኳቸው እና ገባን። ከዛ እንደ የሰረቀኝ ነበር። አንተ ነው የሰረቀው አልኩት። አልሰረቅኩም አለኝ እና እሺ ንግባ ስለው ሰሩት ገባን። ጸሎት አደረግን። ጸሎት አደረግን ስንወጣ፣ እያቸዋሌቴ ወንድሜ መጥቶ ሰጠኝ። ወንድሜ ግን ብሩ ተውዞ ነበር። ደግሞ ከዛ በኋላ ደግሞ ያ ልጅ ራሱ መጥቶ ብሩ ሰጠኝ። ሌላ ምንም አላለኝ። ምንም አልተናገርኩም ማለት ነው። አንዷችን ናት። ሁለተኛ ደግሞ በኋላ በአጠቃላይ ልትመልስልኝ ብሄ ነው የቅርታ ሥራ ሄድኩኝ ስለሆነ ሁለተኛ ደግሞ አንድ ጊዜ በጣም ጸሎት አርጌ ጸሎት ያደርጉባት ቦታ ተኛው። ከተኛው በኋላ ብዙም እንትን አላልኩም። በጣም ብዙ አልተኛሁም፣ እንደዘመመን ማለት ነው። ከዛ ተኝቼ መስኮት ከፍቼው ነበር። በዛን ጊዜ ሙቀት ነበር፣ ሰው መረት ስለነበር መስኮት ተከፍቶ ነበር። የሆነች ምናቃ ሴት አለች፣ ሁለት እግሯ ቀጠን ቀጠን ያሉ አንከስ አንከስ ያለች የምትሄድ፣ ከሳ ልክ የእሷን እግር ይመስለኛል እንደዚህ አድርጌ አርጌ እያሳረገው ትንሽ ጫፍ ብቻ እያዛረኩትና በመስኮቱ ወጥቶ ሄደ። ጥቁር ናት ልጅቷ፣ ያው እኛ ቤታችን ትመጣለች እንደ ጓደኛችን ናት። በመስኮቱ ወጥቶ ሄደ በቃ። ከዛም በኋላ ይህን ነው ሌላ ያለኝም ነው ናይ አይደለም። የሆነ ሴት ልጅ ናት የምናውቃት አለች እኛ ጋር ምትመጣ ሁሌ። የእሷ እግሯ ቀጠን ሁለቱ እግሯ ቀጭን ናቸው። አንከስ አንከስ ያለ ነው የምትሄደው። የዛም ከተኛው በኋላ የእሷ እግር ይመስለኛል እንደዚህ ያርጌ እያሳረገ በእጄ የሆነ ጥቁር ነገር ነው፣ በመስኮቱ ወጣች። መስኮቱ ከፍተነው ነው ነበር፣ የዛኔ ሰው ምረስ ስለነበር በመስኮቱ ወጣች። በቀጭን የምታቃት ልጅ ነች ማለት ነው። አዎ፣ እናቃታለን። ልጅቷ ግን እግሯ ልክ እንደ እግሯ አይነት ነው እግሯ ጋር ስለሆነ ልክ እንደ እሷ ነው። እንደዛ ነው ሁኔታ እግሯ ቀጭን። በእግሯ ነው እንጂ ለያሃት በመልኳ አለየሀት፣ አለየሀትም የዋትም በመልኳ። በህል ምህግ ስታስግን ጥቁር ነገር ይመስላል። እሷ ነች ብለን ያሳ እሷ ብየን ያሰብኩት እግሯን የእሷን እግር ቀጭን ስለሆነ ሁለቱ እግሯ የእሷን ነገር መጨረሻ እግሯ ቀጭን ነው አዎ አንድ ያመለጠ መተት አለ እንግዲህ የሆነ የሚስጥር መተት ይሆናልእና ጫፉን ልትይዘው ነበረ ደስ የሚለው ነገር ምንድነው መሄዱ ነው በመስኮት መሄዱ ማምለጡ በበር መሄዱ ማምለጡ ለውጥ የለውም ግን ዋናው መንፈሱ አንተ ልትይዘው ስትል መሄዱ ነው አምልጧል ሄዷል ግን ከአሁን በኋላ ተመልሶ እንዳይመጣ ደግሞ ማሰር አለብ መጸለይ አለብ መጀመሪያ ያየኸው ዋሌት ቦርሳህ ደግሞ ያንተ ሀቅ ነው። ያንተን ሀቅ ሊክዱ ያሰቡ ሰዎች ነበሩ እንዴ? ስራህ ላይ ስምህን ሊያጠፉ የሞከሩ ወይም ሀቅህን ሊያጠፉ የሆነ በኋላ ስለምናስታውሰው ምናምን ነው እንጂ ይኖራል። እና ብዙ ጊዜ ዋሊት ቦርሳ ማለት ያንተ ሀቅ ነው፣ ያንተ ቦርሳ ያንተ ሚስጥር ነው እና ያንተን የሆነውን ነገር ሊወስዱ የነበረውን ወይም ስራም ሊሆን ይችላል እድልህ ሊሆን ይችላል የአንተ ቢዝነስ የአንተን ስራ ሊወስዱ ያሉ ሰዎች መልሶ የአንተ ስራ እድልህ ወደ ራስ መምጣቱን ነው የሚያሳየው። እና ይሄ ገንዘብ ወይም ይሄ ስራ የኔ ነው ብለህ የምታስበው ነገር ሰው ጋር መሄዱን ነው የሚያሳየው። ቦርሳ ዋሌት በሌላ ትርጉም ይተረጎማል፣ ግን ሀቅ ነው ያንተ ሀቅ ያንተ እድል ማለት ነው። እና ከዛ አንጻር ነው መጠንቀቅ እንዳለብህም ማሳያ ነው። ወይም ደግሞ ሳታውቀው የተወሰደብህም ነገር ይኖራል። እድል ማዕረግም ሊሆን ይችላል፣ ስልጣን ሊሆን ይችላል ወይ ደግሞ ብቻ የሆነ ነገር ከአንተ የተወሰደብህ ነገር ካለ ቼክ አድርግና ራስህን አጣራው። ግን ይኖራል። ትምህርት ጀምሬ መመለሱ አይቀርም። ትምህርት ጀምሬ እንደዚህ እንትን የሚባል አለ ው ያው ትምህርት የሚባል አለ። ለዚህ ጀምሬ አቋርጬው ነበር። ሁሌ አሁን ይቆጨኛል እሱ በማቋረጤ ምናልባት፣ በዛም በዛም ሁሌ አስባለሁ ብቀጥለው ብቀጥለው እላለሁ። በዛም ሊሆን ይችላል። አይ ምናልባት እንግዲህ ከዛ ጋር የሚያያዝ መሆን ለመሆን አንተ የምታውቀው ግን ቦርሳ ዋሊት፣ ሀቅ ነው፣ እውነት ነው። ያንተ የሆነ ነገር ሚስጥርህ ነው። በጓደኛ ይመሰላል፣ በጓደኛ በፍቅረኛም ይመሰላል። ያንተ የሆነው ነገር ሚስትህ ናት፣ ልጅ አለህ። ውስጡ ገንዘብ ተወስዶብሃል፣ ከዋሊት ውስጥ ገንዘብ ተወስዶብሃል። ተወስዶ ነበር ግን መለሰው እግዚአብሔር። እንኳን መለሰልህ እና ሚስትን በሌላ አተርጓጎን ዋሊት ማለት ሚስት ናት፣ ሀቅ ናት፣ የኔ ብለህ የምታስባት ነች እና ውስጡ ደግሞ ገንዘቡ ደግሞ የእሷ ልጆች ወይም ከእሷ ያገኛቸው ልጆች ናቸው። ያ ማለት እንግዲህ በተዘዋዋሪ መንገድ አንተ ሳታውቅ በየዋህነት እግዚአብሔር ከመናፍስት እጅ ነጥቆ የመለሰልህ የሆነ ሰላም አለ። ተጣልታችሁም ከነበረ በሁለታችሁ መካከል አለመግባባትም ተፈጥሮ ከነበረ ያ ነው እንግዲህ የተመለሰው። እሺ፣ እግዚአብሔር ይመስገን። ደህና፣ ሁሉም ደህና ነው። እንትን እስካሁን። እሺ፣ ይህን ለነበረ የጥያቄያችን በጣም እናመሰግናለን። መመር ጨርሰሽ ነው አንቺ? ስራ የደርሰብኛ በጣም በጣም ነው። አመሰግናለን። ለወደፊቱም ቼክ ማድረግ አለባችሁ። ህልም ብዙ ጊዜ ሲታይ ያለፈ ነገር ሳይሆን ከፊት ያለውን ነገር ነው የሚያሳየው። ህልም ብዙ ጊዜ የሚጠቅመው ህልም፣ በነገራችን ላይ ህልም ማንኛውም ሰው ማለም ይችላል። ራእይና መገለጥ የሚባሉትን ነገሮች ናቸው እንትን የሚጠይቁት እንጂ ህልም ሁሉም ሰው ያልማል። ግን እግዚአብሔር፣ አንጸልይ ስንለው፣ አንሰግድም ስንለው ሃይማኖትዊ ስርዓቶችን አልፈጸምም ብለህ ነው ግን ሲወደን እነቺ ነፍስ መዳን አለባት እስቲ አንድ ምልክት ልስጣት ብሎ ሲል በጠባቂ መላካችን በኩል አድርጎ አንዳንድ ነገሮችን ያሳየናልና ጥቆማ ነው። ህልም ለወደፊቱ ሊመጣብህ ያለን ነገር ስለሆነ ምናልባት ለወደፊቱ በጓደኞችህም እድልህን ልትከዳ ወይ ሊወሰድብህ ይችላል። ለወደፊቱም ከሚስት ጋር ማትገባቡበት ሀሳብ በዘመድም በጎረቤትም በቤተሰብም የሚመጣባችሁ ጸብ ሊኖር ስለሚችል ተግባብታችሁ ተስማምታችሁ ልጆቻችሁ ድረስ እስከ መበተን የሚያደርስ ማለት ነው። አንተና ሚስት ተጣልታችሁ ልጆቻችሁ እስከ መበተን የሚያደርስ ከባድ ችግር ውስጥ ልትገቡ የሚችሉበት ሊመጣ ስለሚችል ምናልባት ይሄ ጉዳይ ይሆናል ብላችሁ ንቁበት ማለት ነው። አዎ፣ ልክ በወረቀቷ ምክንያት መሻ ወረቀቷ እንትን ሆኗል። እስካሁን ምንም መልስ አልሰጧትም። ለዛም ለዛም ሊሆን ይችላል እና አመሰግናለን። መምህር በጣም አመሰግናለን። እግዚአብሔር ያክብራል። Thank you.